ሽማግሌ ተልኮ እሺ ከተባለ በኋላ ሰርጌ ተሰረዘ። ሰውየውን ፊት ለፊት ቀርበሽ የምታወዲው እንደምትቀበዩም የሚያውቀው ግን አንቺም ብቻ ነው አለ በቀሉ ዮሴፍ እና ኢየሩስ ድርጅታችን ውስጥ ሳይጣሉና ሳይበሻሸቁ የማይውሉ ሰዎች እንደሆኑ ስለማውቅ ሲያዩት ምንም ክፉ ነገር የማያውቅ የዋህ ቢጤ ይመስላል። ጥሩ ወደ ምለው ሆቴል እንዲወስደው ሲጠይቀኝ በቅርብ ወዳለው ስካይላይት ሆቴል ወሰድኩትና ያኔ እንደነገርኩሽ እስካሁን ያወቅኳቸው ብዙዎቹ የእንግሊዝ ሴቶች ጊዜያዊ ነገርን እንጂ ዳርን የሚፈልጉ አይነት አይደሉም። ከጥቂት ቀናት በኋላ ለዳግም በሀሳቡ እንደተስማማው ስነግረው በቻለው ፍጥነት ሽማግሌ እንደሚልክ ነገረኝ። ቤተሰዎች እንደምን ሰንብታችኋል? ታሪካችሁን ይዤ ከች ብያለሁ። እኔ ታሪኩን የማቀርብላችሁ ቢታንያ መስፍን ነኝ። የዛሬ ባለ ታሪካችን ደግሞ ኤደን ትባላለች። ወደ ታሪኩ ከመግባት በፊት ምንጊዜም እንደምለው ምርትና አገልግሎቶቻችሁን ለማስተዋወቅ ከስር በምናስቀምጠው የቴሌግራም ሊንክ ተጠቅማችሁ ለእኛ ላኩልን። እኛ ደግሞ ለተመልካቾቻችን ለገዢዎችም ሆነ ለተጠቃሚዎች የምናደርስ ይሆናል። ታሪኮቻችሁንም ማጋራት ከፈለጋችሁ ማንነታችሁ ሳይታወቅ ስማችሁን ቀይረን ቆንጆ አድርገን የምናቀርብ ይሆናል። ለሱም ይሄንን የቴሌግራም ሊንክ ተጠቀሙ። አብራችሁ እንድትቆዩ እየጋበዝኩኝ ቻናላችንን ሰብስክራይብ በማድረግ እንጀምራለን። ሼር እና ላይክም እንዳይረሳ አብራችሁን ቆዩ። ሽማግሌ ተልኮ እሺ ከተባለ በኋላ ሰርጌ ተሰረዘ። ይሄ ያስደነግጣል። የሰርግ መሰረዝ ቀላል ነገር አይደለም። በጣም ፕላን የሚደረግ ነገር ስለሆነ ትንሽ ይከብዳል። እንዴት ይሆናል? አልኳት። ሆኗል፣ ኔኔዎች ከመጋባታችሁ በፊት ማወቅ ስላለብሽ ነው የምነግርሽ ከእኔ ጋር እንኳን ፍቺ ሳይፈጸም ነው አንቺን ለማግባት እየተጣደፈ ያለው እኔ ደግሞ በህይወት እስካለው መቼም ቢሆን ዳግመን ፈትቼ ልጆቼን ያላባት እንዲያድጉ አላደርግም። ይህንን እያወቅሽ ካገባሹ በእንግሊዝ ህግ መሰረት በቅርብ ቀን መታሰሩ ስለማይቀር በባዶ ቤት አጨብጭበሽ ነው የምትቀሪው አለች ። ኤደን እባላለሁ የ26 ዓመት ወጣት ሲሆን የምኖረው አዲስ አበባ ነው። ትምህርቴን በጥሩ ሁኔታ አጠናቅቄ አንድ ጥሩ አቋም ላይ ያለ የግል ንግድ ድርጅት ውስጥ በፋይናንስ ማናጀርነት እያገለገልኩ ራሴን ከቻልኩኝ ወደ አንድ ዓመት ገደማ ይሆነኛል። ተቸግረው ያሳደጉኝን እና ያስተማሩኝን ቤተሰቦቼን ተሳክቶልኝ በተራዬ የጦርኳቸው ስለሆነም በጣም ደስተኛ ነኝ። ልጁ ትምህርቷን አጠናቃ ጥሩ ስራ የያዘችለት፣ ቤተሰብ ደግሞ ልጁን በክብር ድሮ አይኑን በአይኑ ማየት መመኘቱ አይቀርም። እናቴም አባቴም የፍቅር ጓደኛ እንዳለኝ በተደጋጋሚ ጠይቁኛል። እኔ ግን ሙሉ ጊዜን ትኩረቴንና እውቀቴን የማፈሰው ስራዬ ላይ ብቻ ነው። ከማየውም ሆነ ከምሰማው ነገር ተነስቼ ሴት ልጅ የራሷ የሆነ ጥሪት ሳታፈራ ትዳር እንድትመሰርት አልመክርም። በጣም በጣም በጣም ልክ የሆነ ነገር ነው። ቀን በቀን የሰው እጅ እየጠበቁ ገንዘብ እየተቀበሉ ትዳር አይቀጥለም። ዩ ሃቭ ቱ ሃቭ ሶምቲንግ ኦን የራስሽ ነገር መቼም የራስ ነገር የራስ ነው። ታዥበታለሽ ኢንካም አለው የራስሽ ነው። አይምሮሽም ያርፍበታል የራስሽ የሆን ነገር ሲኖርሽ። ቤተሰቦቼም ትዳርን በተመለከተ እኔም መጎትጎት ከጀመሩበት ጊዜ አንስቶ በሀሳቤ ጸንቼ ለስድስት ወራት ያህል አንገቴን ደፍቼ ሰራሁና ከተመረቅኩ ከጥቂት ዓመታት በኋላ የራሴ የምለውን ንግድ ሊያስጀምረኝ የሚችል ጥሩ ገንዘብ ያስኩኝ። ከዚህ በኋላ ነበር ለቤተሰቦች ጉትጎታ ጆሮ መስጠት የጀመርኩት። ነገር ግን ባል እንደ ሸቀጥ ከመርካቶ አይሸመትምና ትግስት ያስፈልገኝ ስለነበር ልቤን ብቻ ከፍቼ እግዚአብሔር ለእኔ ያለውን ሰው ወደ ሕይወት ያመጣው ዘንድ መጠባበቅ ጀመርኩኝ። ትዳር ከእግዚአብሔር ነው። ይህ በእንዲህ እንዳለ አንድ ቀን የድርጅታችን ባለቤትና ዋና ስራ አስኪያጅ የሆነው አቶ ዘላለም ወደ ቢሮ አስጠርቶኝ በቀደም ለትልቅ ኢንቨስትመንት ከእንግሊዝ ይመጣል ያልኩሽ ባለሀብት ከሰሞኑን አዲስ አበባ ይገባል። ታውቂያለሽ እዚህ ድርጅት ውስጥ እንዳንቺ የምኮራበት ሰራተኛ እንደሌለኝ፣ ከኤርፖርት ሄዶ ከመቀበል ጀምሮ ከተማውን በማሳየት የቢዝነስ ሀሳቦችን በመስጠትና ድርጅታችን ላይ ጥሩ ኢንቨስት እንዲያደርግ ማሳመኑን ለአንቺ ትችዋለሁ። ተሳክቶልሽ ይህ ሰው የጠበቅነውን ያህል ኢንቨስት ካደረገ የምሸልምሽን አታውቂም አለኝ። ያበደ ቦነስ ለቢዝነሷም ይህን ያህል እምነት ስለተጣለብኝ በጣም ብደሰትም የማላውቀውን ሰው ከኤርፖርት ከመቀበል ጀምሮ ከተማውን ማላመድ ግን ሳስበው በጣም አስፈራኝ። አለቃይም ዝምታዬ የገባው መሰለኝ፣ አታስቢ ይህን ሁሉ የምታደርጊው ብቻሽን አይደለም። ለደህንነትሽ ልትሰጊ እንደምትችይ ስላሰብኩ ዮሴፍና ኢየሩስ በሄድሽበት ሁሉ አብረውሽ እንዲሄዱ ነግሬያቸዋለሁ። ሁሌም በዙሪያሽ ናቸው። ሰውየውን ፊት ለፊት ቀርበሽ የምታወሪውም እንደምትቀበዩም የሚያውቀው ግን አንቺም ብቻ ነው አለኝ ጥሩ ነው። በራሷ ጊዜ አትምጡ ዮሴፍ እና ኢየሩስ ልትል ትችላለች። ለመሆኑ መቼ ነው አዲስ አበባ የሚገባው ስለው የፊታችን አርብ ማታ ይገባል። ለትውውቅና ለመግባባት ያህል ከአርብ በፊት አንዱን ቀን እንዲደውልልሽ ቁጥርሽን ሰጥቼዋለሁ። ሲደውልልሽ በተለመደው ትሕትናሽ እና በስራ ዲሲፕሊን ተሞልተሽ አውሪው። የያዝነው ነው ቀልድ እንዳልሆነ እንዲሰማው አድርጊ አለኝና በቀጣዩ ቀን የተባለው ኢንቨስተር ከምሽቱ ለሳት ገደማ ደወለልኝና ዳግም እንደሚባል ሰላሳ ሶስት አመቱ እንደሆነና ገና በልጅነቱ በማደጎ ወደ እንግሊዝ እንደሄደና አሳዳጊዎቹን ቢዝነስ ተረክቦ ማስተዳደር ከጀመረ አምስት ዓመት እንደሆነው፣ አሁን ግን ወደ ኢትዮጵያ ተመልሶ ሀገሩ ላይ ቋሚ ቅርስ መገንባት እንደሚፈልግ፣ ለዚህም ዓላማውም ብዙ ሰዎችን አማክሮ የእኛን ድርጅት እንደመረጠው ነገረኝ። ከሁሉም ከሁሉም ገና የ33 ዓመት ወጣት መሆኑ በጣም አስገረመኝ። ምክንያቱም አለቃዬ ሲያወራኝ በአይምሮዬ የሳልኩት ሰው እድሜው በ50ዎቹ አጋማሽ የሆነ ቦርጫም ሰው ነው እና መላጣ። እንደዛ ነው ያሰብኩት። ዳግም ይህን ሁሉ ከነገረኝ በኋላ ፈቃዴ ከሆነ በቪዲዮ ኮል ላወራኝ እንደሚፈልግ ሲነግረኝ፣ እኔ ራሴ ገጽታውን ለማየት የሆነ አይነት ጉጉት ተፈጥሮብኝ ስለነበር ያለ ማመንታት ነበር የተስማማሁት። ቪዲዮ አብርተን በምስል ስንተያይ ደግሞ ጭራሽ ያልጠበኩትን ግርማ ሞገስ አየሁ። ለካስ ሀበሻ የትም ሄደ የትም ደሙ ያው አበሻ ነው። የሚያወራው አማርኛ እጅግ የተሰባበረ ይሁን እንጂ እንዲሁ አይቸው ራሱ የአገሬ ልጅ እንደሆነ ልገምተው የምችለው አይነት መልክ ነው ያለው ሲያየኝ አድናቆት የሚፈቀድልኝ ከሆነ በጣም ቆንጆ ነሽ ወይዘሪት ሄደን አለኝ። ትሽኮረማለሽ? አንቺ ደግሞ ትህትና አስገረመኝ። በጣም አመሰግናለሁ አቶ ዳግም፣ አንተም ጥሩ ገጽታ ነው ያለ አልኩና አጸፋውን መለስኩለት። የመጀመሪያችን በማይመስል መልኩ ለረጅም ደቂቃዎች አውርተን ለጉዞ እቃውን መሸከፍ እንዳለበት ነግሮኝ ተሰነባበትን። እኔ ግን ለራሴም እስኪገርመኝ የስልክ ምልልሳችን ካበቃ በኋላም አብዝቼ ያሰብኩት በወሬያችን መሀል ቤተሰቦች ይሄን ይዘ ነው የምትመጣው ወይስ ብቻህን ጠይቀው አሳዳጊዎቼ ትንሽ አርጅተዋል። ሙሉ ጊዜያቸውን ስላሳለፉት ጊዜ እያወሩ ቤት መዋልን ነው የሚመርጡት። ከሀገር ሀገር የሚዞሩበትም እድሜ አልፎ አላለኝ። እኔ ለመጠየቅ የፈለግኩት ስለ ሚስትና ስለ ልጆች ነበር። ገባኝ። እኔ እንኳን ለማለት የፈለግኩት ባለቤትህና ልጆችህ አብረው ይመጣሉ ወይ ነው ስለው፣ ፈገግ እያለ ላታምኚኝ ትችያለሽ፣ ግን እስከዚህ እድሜ ድረስ ሴት ልጅ በቁም ነገር ቀርቤ አላውቅም። የሚያጋጥሙኝ እንግሊዛውያን ሴቶች አብዛኞቹ ጊዜያዊ ነገርን የሚፈልጉ ናቸው። ለአንድ ግፋቢል ለሁለት ወር ሲለኝ፣ ቅር አለኝም፣ ደስም አለኝ። የተደሰትኩት አሁን ላይ ሚስትም ሆነ እጮኛ ከሌለው በነፃነት መቅረብ እንደምችል አስቤ ነበር። ቅር ያለኝ ደግሞ አኗኗሩ እና ያላቸው ሴቶች፣ ከብዙ ሴቶች ጋር መውጣትን ያስለመዱት አይነት ሰው ከሆነ ነገሮችን በቁም ነገር የማየት ችግር ይኖርበታል ብዬ ነበር። የሆነ ሆኖ አርብ በተባልኩት ሰዓት ቦሌ ኤርፖርት ሄጄ ተቀበልኩት። ሲያዩት ምንም ክፉ ነገር የማያውቅ የዋህ ቢጤ ይመስላል። ጥሩ ወደምለው ሆቴል እንድወስደው ሲጠይቀኝ በቅርብ ወዳለው ስካይላይት ሆቴል ወሰድኩትና ካለቃዬ በተነገረኝ መሰረት አንደኛ ደረጃ የሚባለውን ክፍል አስይዤለት ራት ከጋበዝኩት በኋላ መልካም ቆይታን ተመኝቼለት ወደ ቤት ተመለስኩ። ቅርርባቸው በደንብ በደንብ የሚቀጥል ይመስለኛል። አብረው አብረው ብዙ ጊዜ ማሳለፍ ስለሚቀጥሉ ከሞላ ጎደል ቆይታችን በጣም ጥሩ የሚባል አይነት ነው። አወራራችን ራሱ ለመጀመሪያ ጊዜ የተገናኙ ሰዎች አንመስልም ነበር በሄድንበት ሁሉ አብረውን እየሄዱ ዳግም ሳያውቅ በዙሪያችን እንዲሆኑ የታዘዙት ዮሴፍ እና አየሩ ራሱ አንቺ ለካ ችግርሽ ከሀገር በቀሉ ነው ዲያስፖራ ሲገኝ መሽኮር መምራሱ ጀመርሽ እኮ እያሉኝ ሲሳሳቁ ነበር። ዳግም ወደ ድርጅታችን ለስራ ሲመጣ በቀጥታ የማገኘውም ሆነ ሌሎች ማየት የሚፈልጋቸውን ቦታዎች ሲኖሩ የማስጎበኘው እኔ ነኝ። ከአለቃዬ በተሰጠኝ ግዳጅ መሰረት እንደምንም ብዬ ዳግምን በአጭር ጊዜ ውስጥ ውሉ ማስፈረም ስላለብኝ የሚከፈለውን መስዋዕትነት ሁሉ ለመክፈሉ አስታንኩኝ። አንድ ቀን ዳግም ጸጥ ወዳለ ቦታ መሄድ እንደሚፈልግ ነግሮኝ፣ ወደ አንድ ቦታ ወሰድኩት። ያለመደብኝን እኛም እንደ ቦታው ጸጥ አለን። ዝምታውን ለመስበር ያህል ጉሮሬን ጠራረኩና፣ ዳጊ ኢንቨስትመንቱን እያሰብክበት ነው አይደል? አሁን ያሰብከውን ፊልድ ትተህ ሌላ ፊልድ ላይ ኢንቨስት የማድረግ ሀሳቡ መጥቶልህ ያውቃል? እኔ እንደዛ እያሰብኩ ነበር አልኩት። አይኑን ተክሎበት ከነበረበት ቦታ ወደ እኔ እየመለሰ ኤዲ እኔ ደግሞ የሆነ ሌላ ነገር እያሰብኩ ነበር፣ መናገር ሳይኖርብኝ አይቀርም አለኝ። ምን አሰብክ ስለው አውቃለሁ፣ ወደ ኢትዮጵያ ከመጣው ገና ሁለት ወር እንኳን አልሞላኝም፣ ግን አንቺ በጣም ጥሩ ከሆኑልኝ ሰዎች ውስጥ አንደኛዋ ነሽ። ይህንን ጥሩነትሽን በምን እንደምከፍልሽ አላውቅም አለኝ። ኧረ ተው ዳጊ፣ እንደዚህ አይባልም። ሰው ሁሉ እኮ ለሰው ጥሩ መሆን ግዴታው ነው፣ ያውም ለሀገር ልጅ ከዚህስ በላይ ቢደረግ። ይልቅ አንታክ ብደህ አትየው። በጣም ተራ ነገር ነው አልኩት ዮሴፍና ኢየሩስ ከሩቅ ተቀምጠው ይሳሳቃሉ። ሰርዱ ይል እያደረጉ ነው እነዚህ ሰዎች። ዳግም አያቸውና እነዛ ጥንዶች ይታዩሻል፣ አያስቀኑም አለኝ። ጉዱን አላወቀ። ዮሴፍና ኢየሩስ ድርጅታችን ውስጥ ሳይጣሉና ሳይበሻሸቁ የማይውሉ ሰዎች እንደሆኑ ስለማውቅ እየሳኩኝ፣ ጥንዶች ባይሆኑስ፣ እህትና ወንድም ወይ ደግሞ ያክስት ልጆች ወይም የስራ ባልደረቦች ሊሆኑም ይችላሉ እኮ አልኩት። ልክ ነሽ። አንቺ ግን እንዴት እስካሁን የወንድ ጓደኛ የለሽም? ቆንጆ ነሽ፣ በራስሽ ስኬታማ ነሽ። ይህንን የሚጠላ ወንድ ደግሞ ያለ አይመስለኝም። ወይስ አንቺ አልፈልግ ብለሽ ነው? የምር በጣም ለማወቅ ስለጓጓው ነው እኮ ሲለኝ፣ እስካሁን ጓደኛ ሊያስኩበትን ምክንያት ነግሬው፣ አሁን ግን ለነገሮች ራሴን ዝግጁ ለማድረግ እየሞከርኩ እንደሆነ በግልጽ ነገርኩት። አሰብኩት ያልከኝ አዲስ ነገር ምን እንደሆነ እኮ አልነገርከኝም ስለው፣ ኤዱ ሳልወድሽ አልቀርም። ስለ ቢዝነስ ነው የጠበቅኩት። ማለት ቢዝነሱ ምን ያክል ፈንድ ሊያደረግ ነው የሚለውን ያሳሰበኝ እኮ ሳልወድሽ አልቀርም። ቅር ካሰኘዎች ግን በጣም ይቅርታ ለኝ። ለደቂቃዎች ዝም አልኩና፣ ዳጊ፣ ለትዳርና ቤተሰብ ለመመስረት ምን ያህል ዝግጁ ነህ አልኩት። ወደ ኢትዮጵያ የመጣሁት ለስራ ጉዳይ ብቻ አይደለም። ያኔ እንደነገርኩሽ እስካሁን ያወቅኳቸው ብዙዎቹ የእንግሊዝ ሴቶች ጊዜያዊ ነገርን እንጂ ትዳርን የሚፈልጉ አይነት አይደሉም። ስለዚህ ለእኔ የምትሆኝልን የሀገሬን ቆንጆ አግብቼ ልጆች ወልጄ የተነጋጋ ኑሮ መኖር ነው የምፈልገው አለኝ። ማለት ከዚህ በኋላ ወደ እንግሊዝ አትመለስም እንዴ ስለው ለስራ ጉዳይ አልፎ አልፎ ልሄድ እችላለሁ፣ ግን በቋሚነት የምኖረው እዚሁ ሀገሬ ላይ ነው። አንቺ ምንት ያለሽ ታዲያ? ስታይኝ ያን ያህል የምደብርና ሴቶች የማይቀርቡኝ አይነት ሰው ነኝ? እስኪ ነፃ ሆነሽ ንገሪኝ ያለኝ፣ ያን ያህል የምትደብር ሰው እንኳን አይደለህም፣ ግን ስለ ኢትዮጵያ ሴቶች የማታውቀው አንድ ነገር እንደዚህ አይነት ጥያቄ ሲጠየቁ በአንድ ምላሽ መስጠት እንደማይችሉ ነው። ላስብበት እንላለን፣ ረዘም ላለ ጊዜ እናስብበታለን። ከዛ ጸባዩን አይተን ነው የምንፈቅድለት። አራውቃለሁ። ስለ ኢትዮጵያ ብዙ እንደጠየቅኩና እንደማውቅ አንቺ ራሽ ስለምታውቂ ነው። እባክሽ ግድ የለም የምትፈልጊውን ያህል ጊዜ ወስደሽ አስቢበታለኝ። እውነቱን ለመናገር ከሱ እስኪመጣ እየጠበቅኩ ስለነበር እንጂ ፍጥነቴ ለእኔም እስኪገርመኝ ጥያቄው በጣም ስፈልገውና ትናፍቀው የነበረ ነው። ቤተሰቦቿ ማስደሰት ስለፈለገች ነው። እሺታይን እንዲሁ በቀላሉ ከመስጠቴ በፊት ግን ቤተሰቦች ማማከር ነበረብኝ። ለእናቴም ለአባቴም ስለ ሁኔታው ሳወራቸው ሁለት ወር በጣም አጭር ጊዜ ነው። ሄደን እዬ ስለ ሰውየው ምን ያህል አውቀሻል? አሉኝ። ቤተሰብ ለዚህ ነው ባይዜ ሽማግሌ ምናም ሲላክ ሄደው ያጣራሉ። ምናም የማዘር ነው ምን አለው ምና የሚባለው ሌላ ቢሃይንድ ስ ቢሃይንድ እንዴት ነው የሚባለው፣ ባክግራውንድ ስቶሪውም መጥፎ ነገር እንዳይኖረው ምናምን የነገረኝና የማውቀውን ያህል ስነግራቸው፣ አይ እንደው ትንሽ ቆየት ብለሽ ብታውቂውና ብትመረምሪው ጥሩ ነበር። የሰው ልጅ ባህሪ ኮ እያደር ነው የሚገለጠው እርግጥ ነው የውጭ ሀገር ሰው ሴት ሲንከባከብ ጎበዝ ነው ይባላል። ብቻ አንቺ ከፈቀድሽው እኛ መከልከል ይሆንልናል፣ ብለሽ ነው አሉና እንደ ፍቃድሽ ይሁን ብለው መረቆኝ ቢያንስ ቤተሰብ አክሰብት አድርጎታል፣ ለዛ ጥሩ ነው የሚሆነ ከጥቂት ቀናት በኋላ ለዳግም በሀሳቡ እንደተስማማው ስነግረው በቻለው ፍጥነት ሽማግሌ እንደሚልክ ነገረኝ። ትንሽ እንዲረጋጋ ብነግረውም እሺ ያለልሽም በቻልኩት ፍጥነት አንቺን ቶሎ አግብቼ ልጆችን መውለድ ነው የምፈልገው ብሎ በቀጣዩ እሑድ በደንቡ መሰረት ለቤተሰቦቼ ሽማግሌ ላከly። ግን ፈጠነብኝ። እኔ እንደ ሀሳብ ሁለት ወር በጣም እርሊ መሰለኝ። ከዛ ደግሞ ወዲያው እሺ በተባለ በእሑዱ ሽማግሌ፣ በቀጣዩ እሑድ ሰርጉ መሆኑ ነው ማለት ነው። እጅግ በጣም ደስ የሚል ዝግጅት ነበር። አለቃ የራሱ ያኛውን ግዳጅ ባታሳኪው፣ ራሱ ሌላ ያልጠበኩት ግዳጅ አሳክተሽ አስገርመሽኛል። በቃ አሁን ያኛውን እንደተሳካ ነው የምቆጥረው፣ አለኝ። የሰርጋችን ቀን ከተቆረጠ በኋላ ዳግም በጣም የሚያምር ቤት ገዝቶ ቁልፉን አስረከበኝ። አብረን መኖር እንጀምር ቢጠይቀኝም በሀገራችን ባህል ሴት ልጅ ሳትዳር ከእጮኛዋ ጋር መኖር አትጀምርም። ሁሉም ነገር ደግሞ ምክንያት አለው። በስራም ሆነ በሌላ ጉዳይ ሳንገናኝ አኑ ልመቼስ ሁለት ወር መታገስ ያቅተሃል ብዬ እምቢ አልኩት። ለሁለት ወር ነው የተቀጠረው መሰለኝ ሰርጉ የሰርጉ ቀን እስከሚደርስ ባለው የሁለት ወር ጊዜ ውስጥ የቤታችንን እቃ እያሟላን እንደሚጠብቀኝ ነግሮኝ ተስማማል። ሰርጋችን አንድ ወር ሲቀረው ግን የማይታመን ነገር ተከሰተ። ምንድነው? የሆነ ሰኞ ቀን ማታ አንድ የእንግሊዝ ስልክ ተደወለልኝ። ሄሎ ስል አንዲት የእንግሊዝ አክሰንት ያላት ሴት ሄሎ ወይዘሪት ሄደነሽ ሄደንሽ አለችኝ። አሁነኝ ማልበል ስላት፣ ሊንዳ እባላለሁ ከለንደን ነው የምደውልልሽ። ስለ ዳግም ማወቅ ያለብሽ ነገር ስላለ ነው። በቅርቡ ልትጋቡ እንደሆነ ስለሰማሁ ነው እባክሽ አንድ የቴሌግራም ልትገቢልኝ ትችያለሽ። አመሰግናለሁ ብላ ስልኩን ዘጋችሁ ስ እኔ ልቤ ነው የሚተረከከው። እንዲባል ቴሌግራሜን ስከፍት ትልካልኝ ያገኘሁት ፎቶ ግን ግራ የሚያጋባ አይነት ነበር። ዳግም ከአንዲት ነጭ እና ከሁለት ህፃናት ልጆች ጋር የተነሳው የቤተሰብ የሚመስል ፎቶግራፍ ነው። ፎቶ እንዳየሁት ካረጋገጠች በኋላ በፎቶ ላይ ያየሻት ሴት እኔ ነኝ፣ ሁለቱ ደግሞ የኔና የዳግም ናቸው። ልጆቻቸው መሆናቸው ነው እግዚአብሔር ስትለኝ ሰማይ ምድሩ ዞረብኝ። እንዴት ይሆናል አልኳት? ሆኗል ኔ ወድ ከመጋባታችሁ በፊት ማወቅ ስላለብሽ ነው የምነግርሽ። ከኔ ጋር እንኳን ፍቺ ሳይፈጽም ነው አንቺን ለማግባት እየተጣደፈ ያለው። እኔ ደግሞ በህይወት እስካለው መቼም ቢሆን ዳግመን ፈትቼ ልጆች ያላባት እንዲያድጉ አላደርግም። ይህንን እያወቅሽ ካገባሽው በእንግሊዝ ህግ መሰረት በቅርብ ቀን መታሰሩ ስለማይቀር በባዶ ቤት አጨብጭበሽ ነው የምትቀሪው፣ አለችኝ። ማመን አቅቶኝ እየዋሸሽ ነው አይደል? አውቀሽ የውሸት ፎቶን የላክሽልኝ ዳግም እንደዚያ አያደርግም ስላት፣ አሀ አንቺን ለማታለል በፎቶሾፕ የሰራውት ምስሎች ነው እንዴ? የኔ ምስኪን፣ በቃ ሌላ ልጨምርልሻ ግቢናየው ብላ በድጋሚ ይዘቃችሁ። እኔ ለእሷ እንዲህ ልቤ አየር ላይ ተንጠልጥሎ ወደ ቴሌግራሜ ስመለስ ዳግም ቅድም ፎቶ ላይ ካዩቸው ልጆች ጋር ሲጫወት የሚያሳይ ቪዲዮ ጨመረችልኝ። ይሄውም ፎቶሾፕ አይሆንም። ሰማይ ምድሩ ዞረብኝ። በንዴት የተገፋው ወደ ዳግም ሄድኩና የምችለውን ያህል እየጮኩ መሳደብና መራገም ጀመርኩ። አንገቱን እንኳን ሳያቃና እኔ ሊንዳን አልወዳትም በቤተሰብ ተጽዕኖ ነው ያገባዋት አለኝ። ትንሽ እንኳን አታፍርም በትዳር ላይ ትዳር ለመመስረት ስታስብ ብየው በቆመበት ጥየው ወደ ቤት ተመለስኩ። ቤተሰቦቼ መረበሼን አይተው ደጋግመው ምንድን ሆንኩ ቢጠይቁኝም ምን ብዬ እንደምነግራቸው ጨንቆኝ ስራ ተበላሽቶብኝ ነው ብየው አሸዋቸው። ሰርጌ አንድ ወር ነበር የቀረው። ወላጆቼ ልጃችን ወግ ማድረግ ልታሳየን ነው ብለው ለሀገር ምድሯ አውርተው ከጨረሱ በኋላ ሽማግሌላ ሌላ ከውጮኛ ባለትዳር እና የሁለት ልጆች አባት እንደሆነ አወኩ። ይሄ ከባድ ነው። እግዚአብሔርን ማለት ተስፋ ነበራት ይቺ ልጅ። ከዛ ቤተሰቦቿ ደግሞ በኤክስፐክት ሳምቲንግ ልጃችን ልታገባ ነው በቃ ምናምን። ከዛ ደግሞ የሰፈር ወሬ አለ። ከባዱ ነገር በቃ ሀይስት ፖለቲክስ ይሄ ነው። የሰፈር ወሬ አንገት ያስደፋል። ልጅቷ ቢያንስ ቤተሰቦቿ ጋር የማትኖር ከሆነ ይትፋኝ ግን ከቤተሰብ ጋር እየኖረች ከዛ ልጃችን ታገባ ነው ተብሎ ተወርቶ ሊያገባት የነበረው ሰውዬ ሚስትና ልጅ አለው ሲባል ቅስም ነው የሚሰብረው። ልጅቷ ከቤት መውጣት ላትችል ነው ሰው እያለ ምናምን እያሽሞጣጣ ያወራባት ነው ምናምን። ና በጣም ከባድ ነው። ግን ለመጀመሪያ ትዳሩ ያልሆነ ሰው ለሁለተኛ ትዳር ይሆናል ብዬ አላስበም እኔ። ያቺን ለምን እንደተወ ለምን ሊተዋትም እንዳሰበ መጠየቅ አለባት። ምክንያቱም ነገ ከነጎዳይን ሰውዬ ካገባችሁ በኋላ ሶስተኛ ሚስት ለዚህች ልጅ ሳይነግራት ሊያመጣ ይችላል። ምክንያቱም የመጀመሪያው ላይ ካረገው ሁለተኛው ላይ አያረግም ብለን የምንተማመንበት ምንም ሪዝን የለም። ሰው የእሱንም ወገን ታሪክ መስማት ጥሩ ነው። አንቺም የሱን ታሪክ ሰምተሽ ምን ይሻላል የሚለውን መወሰን ጥሩ ነው ብዬ አስባለሁ። ይሄኔ ሐሳብ ነው። ተመልካቾቻችን ደግሞ ያሰባችሁትን ይሆናል ብላችሁ የምታስቡትን ሐሳብ ደግሞ ኮመንት ላይ አስቀምጡልን። ስለተከታተላችሁን ከልብ እያመሰገንን አሁንም በድጋሚ የምናገረው ምርትና አገልግሎቶቻችሁን በዚህ በገመና ሾ ማስተላለፍ ከፈለጋችሁ ከስር የቴሌግራም ሊንክ እናስቀምጣለን። ምርትና አገልግሎቶቻችሁን ለእኛ ላኩልን፣ እኛ ደግሞ ለተመልካች የምናደርስ ይሆናል። አብራችሁን ስለቆያችሁ ከልብ እያመሰገንን ታሪኩን ከወደዳችሁት ሼር አድርጉ፣ ቻናላችንን ደግሞ ሰብስክራይብ አድርጉ፣ ታሪኩን ላይክ አድርጉ። በቀጣይ እስከምንገናኝ ሰላም ቆዩ።